ጽናት ድራማ በክፍል 94 እንግዲህ ኪራና ጽናት ለመታረቅ ወደ ራሳቸው ለመመለስ እየሞከሩ ነበር። ነገር ግን ቤት የምታደርገው ነገር ኪራን ልቡን እያባበው፣ ጽናትን ደግሞ ጥርጣሬ ውስጥ እያስገባት ተገኝቷል። በነገራችን ላይ ጽናትና ኪራ ጸባቸው ከጀመረ ቤታቸው ውስጥ ፍቅር ከጠፋ ሳምንታትን አስቆጥሮ ወራትን እያለፈ ነው። ሳኒና ክብሮም ፍቅር ከጀመራቸው ሳምንት አልፎ ወራት እየተቆጠሩ ይገኛሉ። ነገር ግን አሁን ሌና ከመጣሽ በኋላ ኪራና የሚጣሉበት ሰበብ እየበዛ ይገኛል። ጽናትና ኪራ በተለይ ተፋቅረው ፍቅረኛሞች ሆነው ሰርጋቸውን እየጠበቅን ሰርጋቸው አልፎም ልጆቻቸውን እንዴት የሚወልዷቸው ልጅ የተወጣላችሁ ስሞች እስከሚወለዱ እየጠበቅን ባለበት አጋጣሚ ነበረ የኪራ የድሮ ፍቅረኛው ቤት መታ ህይወታቸው ውስጥ መበጥበጥ ይጀምረች። ጽናት መጀመሪያ ስመጣ ቤቲ እብድ ስለሆነች የእውነት ያበደች መስሏት ደስ ብሏት ነበረ። ነገር ግን አሁን ላይ ያደረገችው ያለችው ነገር እያጠራጠራት ስለሆነ ኪራም የሚያደርገው እንክብካቤ እያናደዳት ስለሆነ፣ ለሷ ማድረግ ያለበትን እንክብካቤ ለቤቲ እያደረገ ስለሆነ። ሲቀጥል ደግሞ ቤቲ ከዚህ በፊት ብዙ ነገሮችን አድርጋት ስለነበረ እሱን ነገር እያስታወሰች ቤቲን ጽናት በጣም እየተጠራጠረቻት ነው። የእውነት ቤቲም አብዳ ሳይሆን ኪራን እንግዲህ በግድም ቢሆን ያበደች መስላ የራሷ ለማድረግ አስባ ነው የመጣችው ማለት ነው። ኪራና ጽናትን አጣልታ ኪራን የግሏ ለማድረግ አስባ ነው እንግዲህ ወደዚህ ቤት የመጣችው። በዚህ እንግዲህ ሌላ ትኩሳት የሆነችው ሊና ናት። ሊና ክብሮምና ሰኒን እንግዲህ እኛ ለማጣመር እየለፋን ነበር። መጣመርም ጀምረዋል። ፍቅርም ውስጥ ገብተው ነበረ። ነገር ግን ሊና ሆን ብላ ሰኒን የሚያናድዳትን ነገር እያደረገች ከክብሮም ጋር በመሆን ከአብሮ ከመሆንም አልፎ በመሳም ልክ ሰኒን የሚያናድዳትን ነገር በማድረግ እንግዲህ ክብሮምና ሰኒን አለያይታ ክብሮምን የግሏ ለማድረግ እየለፋች ትገኛለች ሊና ነገር ግን አልተሳካላትም። አንድ እቅድ አዘጋጅታ እንግዲህ ለሰኒ በክብሮም ስልክ ደውላ ወይም ቴክስት ጽፋ ሰኒን የሚያናድዳትን ነገር አድርጋለች። ይህንን ከጻፈችላት በኋላ ክብሮምን ጠርተው አጠገቡ አድርጋ እንግዲህ ልክ ሰኒ ስትመጣ እሷ ስማው ነበር። ክብሮም ይሄ ነገር ሰኒን አናዷት፣ ከዚህ በኋላ ክብሮም ጋር መሆን አልፈልግም ብላ ማናገርም አልፈልግም ብላ እንግዲህ እየገፈተረችው ነበር። ይሄ ነገር ክብሮምን አሳስቦት ምንድን ነው የሆንሽው? ምንድን ያደረኩሽ? ያደረኩሽን ነገር በ ግልጽ ንገረኝ በማለት እንግዲህ በግልጽ ጠይቋል ነበረ። ሰኒም እንግዲህ የሆነውን ነገር ስትነግረው ሁሉም ነገር ውሸት እንደሆነና ሊና ሆን ብላ በሱ ሲም ካርድ ደውላ እንደጠራቻት ነግሯት ነበረ። ከዛ በኋላ ነበረ ሰኒ ሄዳ እንግዲህ ሊናን ቀጣቅጣ የጣለቻት ማለት ነው። እንግዲህ ሊናም አሁን ላይ ታማ አልጋ ላይ ትገኛለች ማለት ነው። ከዚህ በኋላ ሰኒና ሊና እዛ ቤት አይጥና ድመት ሆነዋል። ጸባቸው እየበረታና እየጠነከረ ሄዷል ማለት ነው። ጽናትና ቤቲም እንዲሁ ጸባቸው እየጠነከረ ነው። ኪራና ጽናትም ፍቅራቸው ጸባቸው እየቀዘቀዘ በየቀኑ እየተጣሉ አሁን ታርቀው አሁን እየተጣሉ። ይህ የጸባቸው መንስኤ የሆነችው ደግሞ ቤቲዛቤት ዛቤት ካልተነቀለች ኪራና ጽናት ፍቅራቸው ይቀጥላል አይቀጥለም የሚለው ነገር በጣም ያሰጋል። በሌላ በኩል ናሆም እና መሮ ናቸው። እነሱ ደግሞ እንግዲህ ዋናው ምክንያታቸው የጸባቸው መንስኤ ልጅ ነው ማለት ነው። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ሃሳብ አስተያየት ማስጠት ደግሞ እንዳይረሳ ማለት ነው። ጽናት ድራማ እንግዲህ ክፍል 94 በዛሬው ክፍል ተለቋል ማለት ነው። ቀጣይ ክፍል 95 ሊፈጠሩ የሚችሉትና በክፍል 94 የተፈጠሩትን እናያለን፣ በአጭር በአጭሩ ማለት ነው። በመጀመሪያ ደረጃ ጽናትና ኪራ ፍቅራቸው ከቀዘቀዘ ጸብ ፍቅር ቀርቶ ጸብ መሆን ጀምረዋል ማለት ነው። ይሄም እንግዲህ የጸባቸው ዋናው መንስኤ ቤቲ ናት ማለት ነው። ሳታብድ እብድ መስላ ቤታቸው የገባችው ቤቲ ጽናትን ጥርጣሬ ውስጥ ያስገባቸው ኪራ ደግሞ ምንም ሳይጠረጥር አሟት እሷ እንድታገግም ለሷ በሚያደርገው እንክብካቤ ጽናት እየተናደደችና፣ ለሱ ያለው ፍቅር እየቀነሰ በሱ ተስፋ እየቆረጠች ኪራን ለማስረዳት እየሞከረች ውሸቷን እንደሆነ ብዙ የምታደርገው ነገር እንዳለ ስልክ ደብቃ ይዛ እያወራች እንደሆነ ብዙ ነገሮችን የሚያስደነግጥና የሚያጠራጥር ነገር እያየችባት ስለሆነ ሌሎቹ ጠርጥራዋት ባይከታተሉትም ጽናት ግን ስለማታምናት በጥርጣሬ ቤትን እየተከታተለቻት ስለነበረ አንዳንድ አውቋበድ የሚያስመስል ነገሮችን እያደረገች ትገኛለች። ይህ ነገርም ስላጠራጠራት ጽናት ለኪራ እንግዲህ ውሸቷን እንደሆነ ቤቲ እንዳላበደች እየነገረችው ነበረ። ነገር ግን ኪራ ማመን አልፈለገም። ይሄን ማመን ባለመፈለጉ ባለማመኑ አንዳንድ ነገሮችን ስታስረደው ቤቲን ለመቆጣት ይሞክርና ቤቲ ደግሞ አውቃ ያበደች ስታስመስልበት እንደገና ያዝንላትና ጽናትን ወደ መምከር ቤቲን ደግሞ ወደ ማባበል ይሄዳል። ይህ ነገር ጽናትን በጣም እያናደዳትና ተስፋ እያስቆረጣት ይገኛል። ቤቲ ውሸቷን እንደሆነ ሰዓት፣ 100% እርግጠኛ ብትሆንም ኪራ ግን እርግጠኛ ስላልሆነ የታመመ ሰው እንደዚህ አታርጊ፣ የእውነት ነው የታመመች ካገገመች በኋላ ከዚህ ቤት ትወጣለች። እኔ ቤቲ ዝ ቤት እንድትሆን አልፈልግም። ነገር ግን በእኔ ምክንያት ደግሞ ታማ እብድ እንድትሆን አልፈልግም። እናቷ በጣም እያሳዘነች ነው እያለ ነው። አንዳንዴ ቤቲ ደና የሆነች ትመስልና ደግሞ አንዳንዴ ሳታስበው እብድ ትመስላለች። የእውነት እብድ ስለምትመስል ጽናትንም አንዳንዴ ታስደነግጣታለች ማለት ነው። እንግዲህ ቤቲ ከዛ ቤት መቼ ልትወጣት ትችላለች? ምን አስባ ነው በዛ ቤት ውስጥ የተቀመጠችው እስከ መቼ ነው? እንደዚህ እብድ መስላ ልትቀጥል የምትችለው እንግዲህ፣ ጽናትና ኪራ ሁሌ ይጣላሉ። ነገር ግን ጣሉ በኋላ ችግራቸውን ተነጋግረው ይፈታሉ። ከዛ በኋላ ደግሞ ቤት ሌላ ችግር ትፈጥራለች እና እንግዲህ ጽናትና ኪራ ፍቅራቸው ይቀጥላል አይቀጥልም? ወይስ ደግሞ ቤት እንዳሰበችው ተሳክቶላት ጽናትና ኪራን አለያይታ እዛ ቤት የምትወጣ ይሆናል ወይስ እነሱ ካልተጣሉ እንዲሁ ችግሮቻቸውን እየፈቱ አብሮ ከቀጠሉ ቤት እስከ መቼ ነው እብድ ሁና ዛ ቤት

በሌላ በኩል ናሆም እና ምሩ ናቸው። ናሆም እና ምሩ እንግዲህ ፍቅራቸው በጣም ደስ የሚልና እና የሚያስቀኑ ጥንዶች ከሆኑ ሰነባብተዋል። ነገር ግን አንድ ችግር በመሃላቸው አለ። የምሩ መታመምና የናሆም እናት የልጅ ፍላጎት። የናሆም እናት ናሆም ልጅ ወልዶ እንዲያሳያት ትፈልጋለች። ምሩ ደግሞ መውለድ አትችልም። መውለድ የማትችልበት ምክንያት ደግሞ አሁን ላይ በሽተኛ ስለሆነች፣ ከበሽታዋ ካላገገመች መውለድ አትችልም። ምሩ ደግሞ ለናሆም ደስታ ስትል ልጅ መውለድ እያሰበች ነው። ነገር ግን ናሆም ይሄን ነገር አይፈልገውም። ምክንያቱም አንቺ ከሌለሽ ልጁ ምን ያደርግልኛል? መጀመሪያ አንቺ ደህና ሆኝ አንቺ ዳኝ፣ እንጂ ከዛ በኋላ ሁሉም ነገር ይደርሳል። እኔ ልጅ የማልፈልግ ነው ወይ የሚመስልሽ? እኔም እኮ ልጅ ይፈልጋለሁ፣ ነገር ግን ካንቺ አይበልጥብኝም። በማለት እንግዲህ ናሆም ምሩ ለማርገዝ ማሰቧን ሲያይ እንግዲህ በጣም ተናዶባትና ተቆጥቷ ሳይናገራት ውሎ አድሮ በጧት ተነስቶ ከቤት እንደወጣ ለሰን እየነገረቻት ነበር። ምሩ እንግዲህ እሷን እንደሚጎዳት እና ጥሩ እንዳልሆነ እያወቀች ይሄን ነገር እያደረገች ያለችው አንድም የናሆም እናት ጥያቄ ለመመለስ ነው። ሁለተኛም ደግሞ ናሆም ደስተኛ እንዲሆንላት ስለምትፈልግ ነው። ነገር ግን ይህን ነገር ማድረጓ ደግሞ የራሷን ህይወት ሊያሳጣ ስለሚችል ናሆም ፈቃደኛ አልሆነላትም ማለት ነው። እንግዲህ ምራት ከዚህ በኋላ ምን ልታደርግ ትችላለች? እውነቱን ለናሆም እናት ነግራት መምተኛ እንደሆነችና ለጊዜው መውለድ እንደማትችል ትነግራታለች? ወይስ ደግሞ እያስመሰሉ እንዲሁ እየተደባበቁ የሚቀጥሉ ይመስላችኋል? ከነገሯትስ የናሆም እናት ከሰማች በኋላ ናሆምን ናሆ ምን ምን ልትመክረው ትችላለች? ምሩን ተዋት እና ሌላ ሚስት አግባ? ወይስ ደግሞ ከሚሻላት ጠብቃት? ወይስ ደግሞ ይሄን ጥያቄዋን አቁማ ምረትን ለመንከባከብና ጤናዋን ለመመለስ የምትጥር ይመስላቸዋል? ይህንን በግምታችን በኮሜንት እያስቀመጣችሁ፣ ሌላኛዎቹ ደግሞ ሳኒና ክብሮም ናቸው። ሳኒና ክብሮም መጀመሪያ ለመግባባት በጣም ቢቸገሩም አሁን ላይ ግን ድብን ያለ ፍቅር ገብተዋል። ሳኒም ክብሮም ከሊና ጋር በሚያደርገው ነገር እየተናደደች ክብሮምም አስቦትም ሆነ ሳያስበው ሊና ያልሆነ ነገር እሱ ላይ እያደረገች ሰኒ ለማስቀናት በምታደርገው ሙከራ ሰኒ በቅናት ጥምብዝና እብድ እያለች ነው። ነገር ግን አንድ የጀመረችው ሴና ሌና ሳይሳካላት ቀርቷል። እንግዲህ እሷን እንደሚወዳትና እንደሚፈልጋት አስመስላ ሰኒን ከሱ ለማራቅ ጥረት አድርጋ ነበር። ነገር ግን እውነታው ወቶባት ታዋርዳለች ማለት ነው። ሌና ክብሮምን የግሏ ማድረግ አልቻለችም። ሰኒና ክብሮም ግን ድብን ያለ ፍቅር ውስጥ ገብተዋለች። የሰኒና የክብሮም ፍቅር እንዴት ሊቀጥል ይችላል? የሰኒት የእውነት ታቋር ታወቃለች ወይስ ደግሞ ፍቅራቸው እንዲሁ እንዳማረና እንደሰመረ የሚቀጥል ይመስላችኋል? ግምታችሁን ኮሜንት ላይ እያስቀምጣችሁልኝ ሰላማችሁ